አረስተ ዜና ሀገራዊ ምክክሩ በነባር ህግና ፖሊሲ መመለስ ያልቻሉ የህዝብ ጥያቄዎች ምላሽን ለመስጠት የሚያግስ ስለሆ ተገለጸ። በዲጂታል የማስተማሪያ ዘዴ በመጣ የትምህርት ጥራታቸው እንዲሻሻል እየረዳቸው መሆኑን ተማሪዎች ተናገሩ። ደቡብ አፍሪካ ሁሉን አቀፍ የጤና ሽፋን ህግ አሰደቀች። ጤና ይስጥልን ክቡራን ተመልካቾቻችን እንደምን ዋላችኋል። ከኢትዮጵያ ቴሌቪዥን የእኩለ ቀን ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ምስክር ስናፍቅ ነኝ፣ አብራችን ቆዩ። ህብረ ብሔራዊነትን፣ ፍትህንና እኩልነትን መሰረተ ያደረገ ሀገረ መንግስት መገንባትን ቀዳሚ አድርገው እየሰራ መሆኑን የብልጽግና ፓርቲ አስታወቀም። ባለፉት አመታት ተደራራባዊ ፈተናዎች ቢያጋጥሙም በሁሉም ዘርፎች አበረታች ለውጦች መመዝገባቸውን የደቡብ ምዕራብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባል ዶክተር ነጋሽ ዋጌሾ ተናግረዋል። ይህንን ጉዳይ በተመለከተ አስማረ ብርሃኑ ተጨማሪውን ይዟል። ጦርነት፣ የኮሮና ወረርሽኝ፣ የአየር ንብረት ለውጥና የአንበጣ መንጋ ሀገሪቱ ባለፉት አመታት የተፈተነችባቸው ናቸው። በነዚህ ፈተናዎች ውስጥም በተሰራው ስራ በኩታ ገጠም የአስተራረስ ዘዴና በበጋ መስኖ በተተገበሩ ስራዎች ከሀገር ፍጆታ ያለፈ ማምረት መቻሉ ነው የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባል ዶክተር ኢንጂነር ነጋሽ ዋጌሾ የገለጹት። የራሳችን የምግብ ፍላጎት ማሟላት ብቻ ሳይሆን ለምንድን ነው ተጨማሪ ትርፍ ምግብ ማምረት የማንችለው? ከኛ የተረፈውን ወደ ውጭ መላክ የማንችለው? በምን አይነት ፕሮግራም ነው ይሄ ነው። በዚህም በተለይ በዚህ በክላስተር ፋርሚንግ ቴክኖሎጂ በታገዘ የማምረት ሂደት ምርትና ምርታማነትን ማነትን መጨመር የሚያስችሉ ስራዎች ተሰርተዋል። የምናየው የበጋ ስንዴ ሁላችንም በሚዲያም በተለያዩ መንገዶችም እያየን ያለነው አይነት ምርታዊ ለውጥ ማምጣት ተችሏል። ይሄ በበጋ ስንዴ ብቻ ሳይሆን በሌሎች የግብርና የሰብል ምርቶችም፣ አትክልትና ፍራፍሬ ላይ የተሰሩ ስራዎች በጣም አበረታች ናቸው። ከዛ በኋላም ይሄንን ግብርና ማስቀጠል አለብን። በአንድ ጊዜ ምርትን ብቻ ማቆም የለብንም። ዘላቂ ማድረግ አለብን። አስተማማኝ ምርትና ምርታማነትን መጨመር በሚያስችሉት ጉዳዮች ላይ ፎከስ አድርገን መስራት አለብን ብለን በወሰናቸው እርምጃዎች ፈጣን ውጤት እየታየ ነው። ግንባታቸው የተጓተቱና የቆሙ ግዙፍ ፕሮጀክቶችን አጠናቅቆ ወደ ስራ በማስገባት ሀገራዊ ኢኮኖሚያዊ ጠቀሜታቸው የጎላ እንዲሆን መደረጉም ተገልጿል። ቆሞ የቀሩ ትላልቅ ፕሮጀክቶች ዛሬ ተስፋ ሰጪ ሆኖ ውጤታቸውን ጭምር እያየን ያለንበት እንደነ ዳሴ ግድብን ማንሳት ይቻላል። ከሱ ውጭም በተለይ ገበታ ለሸገር ገበታ ለሀገር አሁን ደግሞ ሶስተኛውን ትውልድ ገበታ ለትውልድ ብለን የጀመርናቸው ፕሮጀክቶች በየአካባቢው የቱሪዝም እምቅ ሀብትን አውጥተን ለአገር ኢኮኖሚ ልማት አስተዋጽኦ ማበርከት አለብን ብለን የጀመርናቸው ስራዎች በጣም ትላልቅ ተስፋ ሰጪዎች ናቸው። ይሄ ምናልባት ስናየው እንዳንድ ነጠላ ፕሮጀክት ልናየው እንችላለን። ግን አስተሳሰቡ ያለንን ሀብት ወይም ጸጋ አውጥተን ከዛ ሀብት ሌላ ሀብት መፍጠር መቻል ለኢኮኖሚ አስተዋጽኦ እንዲያበረክት መቻል ለስራ እድል ፈጠራ ምቹ ሁኔታ እንዲፈጥር መቻል ይሄ ቀላል አይደለም። ፍትህና እኩልነት የሰፈነባት ሀገረ መንግስት መገንባትም ብልጽግና ፓርቲ ቀዳሚ አጀንዳው አድርጎ እየሰራ እንደሚገኝ ነው የተገለጸው። የሀገረ መንግስት ግንባታ ላይ ቀዳሚ አድርገን መስራት አለብን። ሀገራዊ አንድነትን፣ ህብረ ብሔርነትን፣ ወንድማማችነትን፣ ፍትሐዊነትን እኩልነትን ሊያሰፍን በሚችል አጀንዳዎች ላይ ትኩረት አድርገን መስራት አለብን፣ ያገባኛል ከሚል ኢትዮጵያዊ ጋር የሚል ነው አንዱ። ሁለተኛው ይሄ የሀገረ መንግስት ግንባታው በርከት ያሉ ውስጡ የሚይዛቸው ጉዳዮች አሉ። እንደተጠበቁ ሆኖ እነዚህን እየሰራን አጠቃላይ የዜጎችን ህይወት መቀየር በሚቻልበት ጉዳይ ላይ ሁለንተና ብልጽግና ማረጋገጠነብን ብሎ ፓርቲያችን እንደ ሞቶ ይዞ የሚሰራውን ስራ የሚያሳኩ ጉዳዮች ላይ ትኩረት ማድረግ አለብን ነው። እትኩድ ቢ በኢኮኖሚ ሊሆን ይችላል፣ በማህበራዊ ዘርፍ ሊሆን ይችላል፣ በፖለቲካው ዘርፍ ሊሆን ይችላል፣ በውጭ ዲፕሎማሲ ሊሆን ይችላል። እነዚህ ጉዳዮች ላይ በፓርቲያችን መርህ ላይ ተመስርተን በፕሮግራማችን ላይ ባስቀመጥነው አግባብ ሰርተን እነዚህን ጉዳዮችን በማሳካት የዜጎቹን ህይወት መቀየር አለብን፣ ሁለንተና ብልጽግና ማረጋገጥ አለብን የሚል ቀዳሚ አጀንዳ አድርጓል። ጽንፈኝነትና የኑሮ ውድነት መባባስም ሌሎቹ ፈተናዎች ሲሆኑ ለእነዚህ መፍትሄ መስጠትም ሌላው የትኩረት አቅጣጫ መሆኑ ተገልጿል። ሀገራዊ ጉዳዮች ላይ የሚስተዋሉ አለመግባባቶችን በምክክር መፍታት ኢትዮጵያን ከውስብስብ ችግሮች የሚታደግ መሆኑን የሀገራዊ ምክክር ኮሚሽን አስታወቅም። ኮሚሽኑ በጋምቤላ ክልል የአጀንዳ ማሰባሰብና የተሳታፊ ልየታ ተግባራትን በአጋዥነት ከሚያከናውኑ ተባባሪ አካላት ጋር መክሯል። ሚፍታ አብዱልቃድር ተጨማሪ አለው። የኢትዮጵያ አገራዊ ምክክር ኮሚሽን በጋምቤላ ክልል የምክክር አጀንዳ ለማሰባሰብ እና ተሳታፊዎችን ለመለየት ያግዙኛል ካላቸው ተባባሪ አካላት ጋር ምክክር አካሂዷል። ኮሚሽኑ ተባባሪ አካላት የተሰጣቸውን ተግባርና ኃላፊነት በአግባቡ እንዲወጡ የሚያስችል ስልጠናም ሰጥቷል። ተሳታፊዎችም አገራዊ የምክክር መድረክ መዘጋጀቱ ከፋፋይ ሀሳቦችን በማስቀረት ችግሮችን ተመካክሮ ለመፍታት የሚያግዝ ነው ብለዋል። ክልላችን ስናይ በጣም ብዙ የማይግባቡ ነገሮች ይኖራሉ ብዬ ነው የማስበው። እንደዚህ አይነት መድረክ መገኘቱ ለሰላም ለቀጣይም ሰላም ጥሩ ነው ብዬ ነው የማስበው። ተባባሪ አካላት ያው መልሰን ትልቅ ስራ እንደሚጠብቅብን ነው ከሰነዱን የተረዳ ነው። የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአገሪቱ የሀሳብ ልዩነቶችና አለመግባባቶች በምክክር ሳይፈቱ መቆየታቸው አገሪቱን ከፍተኛ ዋጋ እያስከፈላት ነው ብለዋል። አለመግባባቶችን በማስቀረት የተሻለች ሀገር ለመገንባት ያለው ብቸኛ አማራጭ በአገር ጉዳይ ላይ አንድ በመሆን ችግሮችን ተወያይቶ መፍታት ብቻ መሆኑንም ኮሚሽነሩ ጠቁመዋል። እች ሀገር ለሁላችንም እኩል መሆን አለባት። አንደኛው ልጅ ሌላኛው እንጀራ ልጅ ሆኖ መቀጠል አይችልም። ይህንንም አካሄድ አይተነዋል። ብዙ ችግር ውስጥ ቀጥቶናል። መሳሪያም ማዞናል። ጦርነት ውስጥ ገብተናል። በዚያ ምክንያት ትውልድ ተጨርሶብናል። አንዴ በሃይማኖት አንዴ በጎሳ አንዴ በዘር እየተባላን እንገኛለን። ይሄ በጭራሽ ወደፊት የሚያስኬድን አይደለም። ስለዚህ ከቆላም እንምጣ ከደጋ ከደቡብ እንምጣ ከምስራቅ ወይም ከምዕራቡ ሆነ ከሰሜን፣ ሁላችንም ኢትዮጵያውያን እስከሆነ ድረስ በሀገራችን ጉዳይ ላይ ሁላችንም በጋራ ችግሮቻችን ነቅሰን አውጥተን በሚገባ በእነኛ ችግሮች ላይ ተነጋግረን መፍትሄ መሻት አለብን። ሀገራዊ ምክክሩ ስኬታማ እንዲሆን ባለድርሻ አካላት የበኩላቸውን እንዲወጡም ፕሮፌሰር መስፍን መልእክት አስተላልፈዋል። በአንድ ህብረተሰብ ውስጥ ያላችው ቦታ ከፍተኛ ስለሆነ ስራችንን ለእናንተ በሚገባ ማስተዋወቅ ከተወያየንና ከተግባባን በኋላ ተመልሳችሁ ወደ የወረዳችሁ በትክክል የትኛውንም የህብረተሰብ ክፍል ሳትተዉ አስፈላጊውን ተወካይ ራሱ ህብረተሰቡ እንዲመርጥ አድርጋችሁ ወደ ቀጣዩ ምዕራፍ እንድታሸጋግሩልን የኢትዮጵያ ሀገራዊ ምክር ኮሚሽን ጥሪውን ያቀርባል። በጋምቤላ ክልል በምክክሩ ሂደት በአጠቃላይ ስድስት ሺህ ሶስት መቶ ያህል የተለያዩ የህብረተሰብ ክፍሎች በየደረጃው ተሳታፊ እንደሚሆኑም ተገልጿል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብድልቃድር ከጋምቤላ። ሀገራዊ ምክክሩ በነባር ህግና ፖሊሲ መመለስ ያልቻሉ የህዝብ ጥያቄዎች ምላሽን እንዲያገኙ የሚያስችል ስለመሆኑ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀረሪ ክልል የተሳታፊ ልየታውን አከናውኗል። ቴድሮስ ታደሰ ኢትዮጵያ ለተለያዩ አለመግባባቶች የዳረጉ የተቃረኑ ሀሳቦች ወደ ጠረጴዛ እንዲመጡና በምክክር ዘላቂ መፍትሄ እንዲያገኙ ያስችላል የተባለለት የኢትዮጵያ ሀገራዊ ምክክር ኮሚሽን የዝግጅትና የቅድመ ዝግጅት ስራዎችን በማጠናቀቅ ወደ ትግበራ ምዕራፍ መግባቱ ይታወሳል። በትግበራ ምዕራፍ በሁሉም ክልሎች የተሳታፊዎች ልየታ እየተከናወነ እንደሚገኝ ያነሱት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በሐረሪ ክልልም የተሳታፊዎች ልየታ ማከናወን መቻሉን አንስተዋል። ከኛ ጋር ሊሰሩ የሚችሉ ተባባሪ አካላትን አስቀድመን ሰይመን ስለነበረ ከነሱ ጋር በተሳካ ሁኔታ የልየታው ስራ ተከናውኗል። የተሳታፊዎች ልየታ ትግበራ በምክክሩ የሚነሱ አጀንዳዎችን ለመወሰን የሚኖረው ሚና የጎላ በመሆኑ ልየታውን በአግባቡ ማከናወን መቻሉን ያነሱት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር ማህሙድ ዲሪር በቀጣይ የሚካሄደው ምክክር የተራራቁ ሀሳቦችን በማቀራረብ እና ለቀጣይ ትውልድ የተሻለች ሀገርን ለማስረከብ የሚያግዝ ስለመሆኑ ተናግረዋል። ለሀገረ መንግስት ግንባታ ችግርና እክል የሚሆኑ በህዝብና በመንግስት መካከል መተማመንን ያሳጡ ወደ ግጭት እንድናመራ ያስደረጉ ጉዳዮች በነዛ መሰረታዊያን በሆኑ ጉዳዮች ላይ ነው። ሀገራዊ ምክክሩ የሚካሄደው ተሳታፊዎች ልየት መርሃ ግብሩ ላይ። ከተለያዩ የክልል ወረዳዎች የተሰባሰቡ ነዋሪዎች በበኩላቸው ሀገራዊ ምክክሩ እንደ ሀገር ያጋጠሙ ችግሮችን ለመቅረፍ ያግዛል የሚል ተስፋን የጫረባቸው ስለመሆኑ ገልጸዋል። ከዚህ ቀደም ብዙ ነገሮች ሆነዋል፣ ብዙ ነገሮች ጠፍተዋል። አሁን ደግሞ ሆይ ሆይ አይደለም የሃይማኖት ጉዳይ ይመጣል፣ የብሔር ብሔረሰብ ጉዳይ ይመጣል። ይሄንላ ማለት ነው። ቆም ብለን ማየት አለብን። ሁሉም ነገር ሆይ ተባለ ብለን ሆይ ሆይ ብለን መነሳት የለብንም። ስለዚህ ማለት ነው ቁጭ ብለን መመካከሩ እንደዚህ በጣም ጥሩ ነገር ነው ለእኔ። የአገራችን የሚጠቅም ነገር እናወጣለን፣ እናተገብራለን። በዛ በኩል አገሩ ሰላም እንድታያገኝ፣ ህዝቡ እንዳይፈናቀል፣ ህዝቡ እንዳይራብ፣ ህዝቡ እንዳይ ግጭት እንዳይመጣ ለማድረግ ምክክሩ አስፈላጊ ነው። በሐረሪ ክልል በአጠቃላይ በዘጠኙ ወረዳዎች በተካሄደ የተሳታፊዎች ልየታ ማህበረሰቡን በመወከል ለምክክሩ የሚረዱ ሀሳቦችን የሚያቀርቡ ተወካዮች ተለይተዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ቴድሮስ ታደሰ፣ ሐረር። የእኩለ ቀን ዜናዎቻችን እንደቀጠሉ ናቸው። በዲጂታል የማስተማር ዘዴ በመታገዛቸው የትምህርት ጥራታቸው እንዲሻሻል እየረዳቸው መሆኑን ተማሪዎች ተናገሩ። ዘርፉን የበለጠ ለማሳደግና ተደራሽነቱንም ለማስፋት ሊሰራ እንደሚገባም የተቋማት የስራ ኃላፊዎችና ተማሪዎች ተናግረዋል። ሳራ ሳለስላሴ የ አስራ ሁለተኛ ክፍል የተፈጥሮ ሳይንስ ተማሪው ካህለ አምላኩ ብዙውን ጊዜ ለፈተና ዝግጅትም ሆነ ለተሻለ እውቀት የዲጂታል ጥናት ዘዴን እንደሚጠቀም ይናገራል። ምንም ነገር እኔ እንዲያውም በመጽሐፍ በቅርቡ ነው ማጥናት የጀመርኩት እንጂ በዩቲዩብ ምናምን ብዙ አጠናለ ወይ ማጠናውን ያለ ሱራሱ ማጥናት እስከማልችል እስከሚመስለኝ ድረስ በጣም እንደዚህ ዩቲዩብ ምናምን ማጥናት ሞክራለ ወይ በተለይም ለአስራ ሁለተኛ ክፍል መልቀቂያ ፈተና ዝግጅት እንዲያግዝ በሚያስችል መልኩ በባለሙያዎች የታገዘ ትምህርትን በመስጠት ላይ ከሚገኙ ድረገጾች ውስጥ አንዱ የሆነው ደግሞ ኢተማሪ ዶትኔት ነው። ኢተማሪ ዶትኔት የተቋቋመበት ዋናው ዓላማ ጥራት ያለው ኤጁኬሽንን ብሶ ተደራሽ ማድረግ ነው። በቴክኖሎጂ ደግሞ ይቻላል ብለን እናምናለን። ለዚህ ደግሞ አስፈላጊ የሆኑ ነገሮችን በሙሉ አሟልተናል ብለን እናምናለን። በጣም ትልቁ አስፈላጊው ነገር ባለሙያ ነው። እኛ ደግሞ አገር ውስጥም ግሎባሊ ኖውን የሆኑ ባለሙያዎች አብረን የምንሰራ ነው። ፓርትነሮቻችን ውጭ ያሉ አሉ። እኛም እዚህ ብዙ ረጅም ዓመት የማስተማር በአይቲዩም፣ እንደገና ደግሞ ከሰርቨር ጋር የተገናኘም እውቀት አለ። እነዚህን ሁሉ ተጠቅመን ተደራሽ ማድረግ እንችላለን ብለን እናምናለን። በበይነ መረብ የሚሰጠው በጥያቄዎች የታገዘ የማስተማር ዘዴ በአርቲፊሻል ኢንቴሊጀንስም የታገዘ ነው ተብሏል። ለፈተና በሚቀረቡበት ሰዓት ተማሪዎች ሪፈር ማድረግ ወደ ሌላ ቦታ ብዙ መሄድ አይጠበቅባቸው ማለት፣ የእኛ ኢለርኒንግ ፕላትፎርም ላይ ቻት ጂፒቲ ደግሞ ኢንተግሬት አድርገን ነው ሂሳብና ፊዚክስ ደግሞ ትንሽ ቃልና አክሽን ይፈልጋል። ስለዚህ ምንድን ነው ያደረግ ነው፣ የተመረጡ ጥያቄዎችን በሙሉ መምህራንን አምጥተን ቦርድ ላይ እየሰሩት ኢንተራክቲቭ ቦርድ ላይ እየሰሩት ሶሉሽኖቹን በአጭር ባጭሩ አስቀምጠንላቸው ጥያቄውን ከመለሱ በኋላ በጽሁፍ ያገኙታል። አይ እኔ በቪዲዮን በቪዲዮ የታገዘ ፈልጋለሁ ሲሉ ደግሞ ከስር ክሊክ አድርገው በጽሁፍም የታገዘ ሶሉሽን አብሮ ይሰጣቸዋል። በህብረተሰብ ሳይንስ ዘርፍ የአስራሁለተኛ ክፍል ተማሪው ናትናኤል የኔንህም በዲጂታል ዘዴ የማጥናት ልምድ እምብዛም ባይኖረውም አሁን ላይ ለፈተና ዝግጅት ያለው ጊዜ አጭር በመሆኑ የኢለርኒንግ ድረገጽን መጠቀም መጀመሩን ይገልጻል። ያለን አንድ ወር ስለሆነ በዛች አንድ ወር ውስጥ ደግሞ ተመልሰን ወደኋላ ሁሉንም ቶፒክ መዳሰስ አንችልም። ስለዚህ እነዛ ሾርት ኖቶች ደግሞ በጣም ተመጥነው ደስ በሚል ደስ በሚል ፓተርን ስለቀረቡ ጊዜን ለመጠቀም ጊዜያችንን በአግባቡ ለመጠቀም ያግዙናል። እና ሌላኛው አድቫንቴጅ ምንድነው? እኔ በጣም የተመቸኝ ከእያንዳንዱ ዩኒት የሚወጡ የማትሪክ ጥያቄዎች አሉ። እና እነሱን የማትሪክ ጥያቄዎች ከሰራም በኋላ መልሱን በደንብ የተብራራ ነው። መልስ የሆነበትን ምክንያት መልስ የማይሆኑትም ሶስቱ ምርጫዎች መልስ ለምን እንዳልሆኑ በደንብ ተብራርቶ ስለተቀመጠ ያ በደንብ ጠቅሞናል ብያ የኢንተርኔት ተደራሽነቱ ላይ ግን ትኩረት እንደሚሻነው ነው ተማሪዎቹ የሚናገሩት። በዘመኑ በዋጀ መልኩ በእንደዚህ በኢለርኒንግ ወዎች ተካተው በትምህርት ላይ ቢካተት በትምህርት ስርዓት ውስጥ እንደዚህ አይነት ነገር ቢካተት ብዙ ሰው ይጠቀማል። ነገር ግን ይህንን ነገር የማያገኙ ሰዎች ስላሉ ተደራሽ ቢሆን ቢሰጣቸው ምናምን ተጠቃሚ ይሆናለን። አብዛኛው የሚኖረው በገጠሪቷ ሀገራችን ክፍል ስለዚህ ወደ አብዛኛው መሄድ ሞር ፕሮዳክቲቭ ያደርግናል። እኛ አይደለም ኢንተርኔት አክሰስ እንዲያደርጉ የመማሪያ ክፍል እንኳን የሌለበት አካባቢ ስላለ እና እሱን አንጻራዊ ያደረገ ተደራሽነት መፈጠር አለበት። መሰል የዲጂታል ማስተማሪያ ዘዴዎች እንዲጠናከሩ ግን ከኢንተርኔትና ቴክኖሎጂ አጠቃቀም ጋር ያሉ ተግዳሮቶች በባለድርሻ አካላት ሊሰሩባቸው ይገባል ነው የተባለው። ይህም በዲጂታል ዘዴ ይሰጣል ለተባለው የ12ኛም ሆነ የዩኒቨርሲቲዎች መልቀቂያ ፈተናን ቀድሞ ተማሪዎችን ለማለማመድ የሚያግዝ ነው። የአሜሪካ የጦር ሰራዊት የተመሰረተው እንደ አውሮፓውያኑ የዘመን ቀመር በ1775 የዛሬ 248 ዓመት በዚህ ሳምንት ነበረ። ሰራዊቱ የተቋቋመው የኢትዮጵያን፣ የእንግሊዝን የቅኝ ግዛት አስተዳደር በአሜሪካ ለማስቆም እንደነበረም ታሪክ ያውሳል። ይህንን ታሪክ መለስ ብላ ሜሮን በረዳታ ታደርሰናለች። ከ18ኛው መቶ ክፍለ ዘመን በፊት ከእንግሊዝ በቀር ሁሉም የአውሮፓ ሀገራት ሊባል በሚችል መልኩ የተዋቀረ ወታደራዊ አደረጃጀት የላቸውም ነበር። በመካከለኛው ዘመን እንግሊዝ በቅኝ ግዛት የያዘቻቸው ሀገራት ለድንገተኛ አደጋዎች አስቸኳይ ምላሽ መስጠት እንዲችሉ የቅኝ ተገዢዎቿን ዜጎች በሚሊሻ በማደራጀት መሰረታዊ የውጊያ ስልቶችን ስታስተምር ቆይታለች። በዓመት ውስጥ ለተወሰነ ቀናት በሚሰጠው በዚህ ወታደራዊ ስልጠናም መሰረታዊ የውትድርና ስልቶችን የቀሰሙ ዜጎች ለአገልግሎት አሊያም ለወታደራዊ ተልዕኮ በሚፈለጉበት ወቅት የራሳቸውን ምግብ ልብስና መሳሪያ ማዘጋጀት የሚጠበቅባቸው ነበር። የወታደራዊ ስነስርዓትና አደረጃጀት የማያውቁት እነዚህ ሚሊሻዎች ታዲያ በወቅቱ ዓላማቸው ስለ ሀገር መዋጋት አሊያም በወታደራዊ ስርዓት ተገዝተው ማገልገል ሳይሆን አንድና አንድ ፍላጎታቸው በግድ የተጫነባቸውን ግዴታ ተወጥተው ወደ ቤተሰቦቻቸው መመለስ ነው። በተቃራኒው ደግሞ የእንግሊዝ ጦር በወታደራዊ መዋቅር የተደራጀ ባልተገደቡ ስልጠናዎች ውስጥ ያለፈና በጥብቅ ወታደራዊ ስልት የሚመራ ነበርና እንግሊዝ ከሌሎች የቀኝ ተገዢዎቿ ጋር በምታደርገው ጦርነት በቀላሉ ሀገራቱን ለማሸነፍ ጊዜ አይወስድባትም ነበር። ይሁንና ግን በአሜሪካ በ18ኛው መቶ ክፍለ ዘመን የተዋቀረው የሚሊሻ ስርዓት ምንም እንኳን እንደ እንግሊዝ በመዋቅር የተደራጀ ባይሆንም አሜሪካውያን የነበራቸውን ከእንግሊዝ ቅኝ ግዛት የመነጠል ፍላጎት ተከትሎ ራሳቸውን ለማደራጀትና እንግሊዝን ለመዋጋት የተሻለ አቅም ላይ ለመድረስ ራሳቸውን በስልጠና ያበቁ ነበር። በወቅቱ በአሜሪካ እያደገ የመጣውን የእንግሊዝን የቅኝ ግዛት አስተዳደር የመነቅነቅ አካሄድ ለማስቆም እንግሊዝ በአሜሪካ ላይ ከፍተኛ የታክስ ክፍያ ንመጣል አልጀመረች ታዲያ፣ ይህ የግብር ጉዳይ በአሜሪካውያን ልብ ውስጥ ለአመታት የነበረውን ነጻ የመውጣት ፍላጎት አቀጣጠለው። በተደራጀ መልክ የሰለጠነውና በእንግሊዝ የታጠቀው የእንግሊዝ ወታደራዊ ኃይል ታዲያ የአሜሪካን በቅጡ ያልተደራጀ የሚሊሻ ኃይል ማጥቃት ጀመረ። ይህን ነው ታዲያ በእንግሊዝ ቅኝ ግዛት ስር የነበሩ የአሜሪካ ግዛቶች ያቋቋሙት አህጉር አቀፍ ምክር ቤት አባላት የብሪታንያን ጦር ለመቋቋም የተደራጀ የጦር ሰራዊት እንደሚያስፈልግ ከስምምነት የደረሱት። ይህንን ተከትሎ ታዲያ ከአሜሪካ የተለያዩ ግዛቶች የተውጣጡ 27000 ሚሊሻዎች በአሜሪካ የተቋቋመውን የጦር ሰራዊት ተቀላቀሉ። ከዚያም ከ8 ዓመታት ትጥቅ ትግል በኋላ አሜሪካ ጦርነትን አሸንፏ ነጻነቷን አወጀች። ዛሬ ላይ በዓለም ላይ እጅግ ዘመናዊ የጦር መሳሪያና ግማሽ ሚሊዮን ወታደራዊ ኃይል እንዲሁም 550 ሺህ ተጠባባቂ ኃይል ያለው የአሜሪካ የጦር ሰራዊት የተመሰረተው እንደ አውሮፓውያን አቆጣጠር በ1775 የዛሬ 248 ዓመት በዚህ ሳምንት ነበር። ሰረንጌቲ ብሔራዊ ፓርክ በታንዛኒያ ቱሪዝም ከፍተኛ ገቢ እያስገኘ ያለ ፓርክ ነው። ይህ ብሔራዊ ፓርክ በዩኔስኮ የተመዘገበና በአመት ከ45 ሺህ በላይ ቱሪስቶች የሚጎበኙት ነው። ይህንን ጉዳይ ተኩሮች ይነግረናል።

የታንዛኒያው ሰረንጌቲ ፓርክ ከተመሰረተ ከአስርት አመታት በላይ አስቆጥሯል። ፓርኩ የተለያዩ አገራት ዜጎች እየጎበኙት ይገኛሉ። በታንዛኒያ አስር ፓርኮች የሚገኙ ሲሆን ሰረንጌቲ ፓርክ ለአገሪቱ ከፍተኛ የቱሪስት ገቢ ያስገኛል። በፓርኩ ሰባት አመት የሰራችው ጁሊ ማሪዮ በርካታ ቱሪስቶች ፓርኩን እየጎበኙት ነው ትላለች። የሰረንጌቲ ፓርክ በርካታ ቱሪስቶች እየጎበኙት ነው። በፓርኩ ውስጥም የተለያዩ ዝ ዝርያ ያላቸው እንስሳቶች ይገኛሉ ብሔራዊ ፓርኩ እንደ አውሮፓውያን አቆጣጠር በ2018 እና በ2019 በአለም አቀፍ የቱሪስት መስህቦች ሽልማት አሸንፏል በፓርኩ ውስጥ የተለያዩ ዝርያ ያላቸው እንስሳት ይገኛሉ ብሔራዊ ፓርኩን ለመጎብኘት ለመጡ ቱሪስቶች ባዩት ነገር መደሰታቸውን ይገልጻሉ እኛ ሰረንጌቲ ፓርክ ለመጎብኘት ከተለያየ ሀገር ነው የመጣ ነው በፓርኩም ባየነው ነገር ተገርመናል የሰረንጌቲ ብሔራዊ ፓርክ ለመጎብኘት በዓመት 45000 ቱሪስቶች ወደ ታንዛኒያ ይመጣሉ። በፓርኩ ተፈጥሮ ጥበቃ የተለያዩ ስራ እየተሰራበት እንደሆነ ይነገራል። I have seen this from a lot of virtual reality some documentary television and publicity እኔ የፊልም ባለሙያ ነኝ። በፓርኩ ባለው የተፈጥሮ ጥበቃ ብዙ ዶኪመንተሪ ፊልም ሰርቻለሁ። ይህ ፓርክ በተለያዩ ተፈጥሯዊ ትዕይንቶች የተሞላ ነው። የሰረንጌቲ ብሔራዊ ፓርክ ውስጥ ከሶስት ሺህ በላይ እንስሳዎች ይገኛሉ። የሜዳ አያ፣ አጋዘን፣ ጎሾችን ጨምሮ ሌሎች የወፍ ዝርያዎች የሚገኙበት ፓርክም ነው። ቀጥለናል። የተከበራችሁ ተመልካቾቻችን በግሪክ የስደተኞች ጀልባ ሰጥማ የ79 ሰዎች ህይወት አለፈ። ጀልባዋ ስደተኞችን አሳፍራ ከአዮኒያን ባህር ስትጓዝ በገጠማት ወጀብ ነው አደጋው የደረሰባት። የነፍስ አድን ሰራተኞች በጀልባዋ ላይ የነበሩ 104 ሰዎችን ህይወት መታደግ ችለዋል። የጠፉ ተሳፋሪዎችን የመፈለግ ስራውም ተጠናክሮ ስለመቀጠሉ ተሰምቷል። ጀልባዋ ከ700 የሚልቁ ሰዎችን አሳፍራ እንደነበረ አልጃዚራ ዘግቧል። በመጨረሻ ደቡብ አፍሪካ ሁሉን አቀፍ የጤና መድን ሽፋን ህግን አጸደቀች። ጉዳዩ ባለፉት 12 ዓመታት በሀገሪቱ ምክር ቤት ሲያወዛግብ ቆይቷል። ተቃዋሚዎች ህጉ መጽደቁ የሀገሪቱን የጤና ስርዓት ይበልጥ ያወሳስባል እያሉ ነው። የደቡብ አፍሪካ የጤና ሚኒስትር ጆይ ፓላ ግን ረቂቅ ህጉ መጽደቁን ተከትሎም ታሪካዊ እርምጃ ሲሉ አወድሰውታል። ዘገባው የአፍሪካ ኒውስ ነው። ክብሯን ተመልካቾቻችን በእኔ በኩል ለሰዓቱ ያስኳቸው ዜናዎች ይህንን ይመስሉ ነበረ። ቢዝነስና ስፖርት ይቀጥላሉ። ከኔ ጋር የነበረን ቆይታ አብቅቷል። ምስክር ስናፍቅ ዜናዎቹን እየመራው አበራችሁ ቆይ። መልካም ቆይታ